ኢንዲኬተሮች ነው ያየነው ውጤት። ይሄም በየዘርፉ የያዝናቸው ስራዎች በጥሩ ሁኔታ እየተፈጸሙ መሆናቸውን የሚያመላክት ነው የሚሆነው። ሶ ከመስኖ ዘርፍ ጋር ተያይዞ ያሉ ስራዎችን ለማየት መስኖ ፕሮጀክቶች ከዚህ በፊት እንደሚታወቀው ብዙ ጊዜ የመዘግየት ሁኔታ የነበረባቸው፣ በጣም ብዙ ኮምፕላይን የሚሰማቸው የነበሩ የፕሮጀክት አፈጻጽማቸው በጣም ዝቅተኛ የሆኑ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 ፕሮጀክቶቹ እንዳይጎዱ እንዳይደናቀፉ ማድረግ እንዳለበትም ዛሬ ያየንበት ሁኔታ ነው ያለው። እንደሚታወቀው የፌዴራል ፕሮጀክቶች በተለይ ደግሞ ለክልሉ ማህበረሰብ የሚሰሩ ፕሮጀክቶች ሲሆኑ ለማህበረሰቡ ተብለው የሚገነቡ እንደኛ አይነት የመስኖ ፕሮጀክቶች ሲሆኑ ባለቤት መሆን ያለበት ማህበረሰቡና ክልሉ ነው። ሲያልቅም ተጠቃሚ ማህበረሰቡ ነው። የሚሰራው ለማህበረሰቡ ብቻ ነው። ከዚህ ጋር ተያይዞ ሶሻል እሺዎች የሚፈጠሩ ከሆነ የሴኩሪቲ ችግር የሚያጋጥማቸው ከሆነ ካሳ እየተባለ የሚደናቀፉ ከሆነ ፕሮጀክቶቹ በተለያየ ምክንያት እየቆሙ እየዘገዩ ማህበረሰቡም ወደ ተጨማሪ ኮምፕሌይን የሚወስዱ ስለሆነ እዚህ አካባቢ ያሉ ክፍተቶች ክልሎች እና ማህበረሰባችን በደንብ አንደርስታንድ አድርጎ ገብተዋቸው መፍትሔ ማፈላለግ እንዳለባቸውም በክፍተት ዛሬ የታየና አቅጣጫ የተቀመጠበት ጉዳይ ነው ማለት ነው።